እንደሚሸጥ ይህ ቤት እኮ ይሸጥ፣ እሱን እኔ በወስነው አይሻልም? አቋይ ያለውን ብር ሳላሳግድብህ ግማሹን ሰጠኛለህ። ኧረ ልስትሽ እንዴ! እሺ፣ አንቺ እስከ ቤቱ ሳታከፍኝ እሱ እንኳን እያማረ ይቀራል። ሁን ቤት ገብቼ አስወጣቸውና አሳያሉ፣ ደስ እንዳለሽ። ግን ቅድሚያ የራስሽን ሻንጣ አዘጋጅ። እንዴት? ቲና በስተመጨረሻም እንግዲህ እጅግ በጣም አለቀሰች። ምክንያቱም እንግዲህ ቤቱ በስሟ እንዳልሆነና እንዲሁም ደግሞ ኤደን የዳኒ ፍቅረኛ እንደሆነች አወቀች። ይህንን ስታውቅ እጅግ በጣም ነበረ ያዘነችው ማለት ነው። ምክንያቱም ይህን ነገር አልጠበቀችውም። ቤቱ የእሷ በእሷ ስም የሆነ መስሏት እሷ እንዳለ ከቤት ውስጥ እያሉትን ለማስወጣት ነበረ እቅዷ እንዲሁም ደግሞ ያው ኤደን የቃሊብ ፍቅረኛ ትሆናለች የሚል ሀሳብና ግምት ነበር የወሰደችው እንዳየቻት ማለት ነው። ግን ደግሞ የዳኔ ትክክለኛ ፍቅረኛውና የወደፊት ሚስቱ እንደምትሆን እንግዲህ ያው በዚህ ፓርት ላይ እየታየ ይሆናል ማለት ነው። እና በዚህ መልኩ እጅግ በጣም ተናዳ ተበሳሽታ ብቻዋን እያለቀሰች ትገኛለች ማለት ነው። እንግዲህ ዳኒ አሁን ላይ እጅግ በጣም ነገሮቹ ዝብርቅርቅ ብለውበታል። ምክንያቱም አንደኛ ቲና ስላወቀች ነገሮቹ በሙሉ ይበጠበጣሉ። ትሁት ከዚህ በፊት ተናግራ ነበረ፣ አባዬ እርስ በርስ እኮ ይቦጣቦጣሉ፣ ወይንም ደግሞ ይጨቃጨቃሉ በማለት ስትናገር እኛ ምን እነሱ እንደፈለጉ መሆን ይችላሉ፣ እኛ ደግሞ ስራችን መስራት አለብን የሚል ነበር ምላሽ፣ ሽማግሌው ለትሁት እየሰጣት ማለት ነው። ስለዚህ ሽማግሌው እንግዲህ በዛሬው ፓርት ላይ ማለት ነው እጥረት የሚያደርገው እስካሁንም ቢሆን ከመጀመሪያው ጀምሮ እስከዚህ የቲና መጥፎነትን ከተረዳ ጀምሮ አሁን ላይ ሴት ያስፈልጋል፣ ከጎንህ የምትሆን እንደሷ ክፉ ሁሉንም አትሳለው መልካም እንዲሁም ደግሞ አንተ ቀይር የምትችል ሴት ልትመጣ ትችላለች። ቃልድነ ቃበል መያዝ አለብ፣ ጓደኛ ያዝ በማለት እንግዲህ ቃሊብን ሲናገረው ነበር ሽማግሌው። ቃሊብም አሁን ላይ ምንም አይነት እንትን ፍላጎት የለኝም አባዬ፣ በጣም ብዙ ስብስብ ውስጥ ነው ያለ ነው በማለት በብዙ ነገሮች እንግዲህ ዳኒ የወሰደበትን ነገር አንተ ራሱ የእሱን ነገር መውሰድ ትችላለህ። ልጅቷ ደግሞ በጣም እርግብ የሆነች ልጅ ነች፣ ሁሉን ነገር እያሟላች ነች። ስለዚህ እሷን ደግሞ ለራስን ማድረግ አለብህ፣ ባለው መሰረት እንግዲህ አብዛኛውን አሁን ከሄደን ጋር እየታየ ይገኛል ቀሊብ ማለት ነው። ግን አሁን ላይ በእርግጠኝነት ቃሊብ ኤደንን ያገባታል። ዳኔና እንዲሁም ደግሞ ቲና ያሰቡት ነገር ሁሉ ሳይሳካ ሁለታቸው እንደዚሁ ባን ነው ይቀራሉ ማለት ነው። ምክንያቱም ያው ኤደን ማለት ነው ስለ ዳኔ ትክክለኛና ማንነት ምን እንደሚያደርግና ከየት እንደሆነ ምንስ እንደሚሰራ ያለውን ነገር ትክክለኛውን ነገር ቃሊብና እንዲሁም ደግሞ ሽማግሌው ነገሮችን ለኤደን ከነገሯት በእርግጠኝነት ማ ማለት ነው። እጅግ በጣም እንትን ነው የሚሆነው ማለት ነው። ስለዚህ አሁን ላይ እንግዲህ ኤደን እና እንዲሁም ቃሊብ አብረው ይሆናሉ ማለት ነው። ይህ እጅግ በጣም ሰው አይሆንም፣ ምክንያቱም ከዚህ በፊት ራሱ ትሁት ስትናገረው ነበረ ማለት ነው። ኤደን ላንተ በጣም ትበዛባለች፣ ላንተ የምትገባ ሴት አይደለችም። በጣም ውብ እና እንዲሁም ደግሞ ስርዓት ያላት ልጅ ነች። ለአንተ በፍጹም አትገባም። እሷ እንደውም የምትገባው ለቃሊብ ነው በማለት እንግዲህ ስትናገር ነበር ማለት ነው። ቃሊብ ሁሉም ነገር ሙሉ ነው። ከጸባይ ብትል፣ ከገንዘብ፣ ከማስተዳደር ሁሉን ነገር እሷ የምትፈልገውን ነገሮች በሙሉ እያሟላል። አንተ ግን የሰው የሆነን ነገር ገና ለራሴ ያደርጋለሁ በዚያ እሷን አገባታለሁ አስደስታታለሁ ብለህ ነው የምታስበው። ባለህ ነገር ትክክለኛ ሆነበት ቀርባት ይሻል ነበር፣ ግን ደግሞ አሁን ላይ እያጣሃት ነው በማለት እንግዲህ ከዚህ በፊት ትሁት ተናግራ ነበረ። እያንዳንዱ ነገር በነገራችን ላይ ትሁት የምትነግረው ወይንም ደግሞ የእሷን ምክር ይብን ፈልጎ ወደ ትሁት ይሄዳል ማለት ነው። ዳኔ እና የምትመክረው የምትናገረው ቃላቶች እያንዳንዱ እየሆነም አይቶታል ማለት ነው። እና ይብን ቲና የራሷ የሆነ ነገር እንደሌላት። አንተ እኮ ከቀጥታ ካለው ሰው ጋር ራሱ ግንኙነት ቢሆን በጣም ጥሩ ነበር። ምክንያቱም ልታገኝ ትችላለህ። አንተ ግን እሷም የላት እሷም ከሰው ፈላጊ ነች፣ አንተ ከሷ ፈላጊ ነች። የሆነ በቃ ሌላ ውስጥ ሆኖ ያለኸው ዳኔ እያለች መውጣት እንዳለበት እና ወደ ራሱ መመለስ እንዳለበት እንዲሁም ደግሞ ቴና ከምትሰራው ስራ እሱ መውጣት እንዳለበት ደግማ ደጋግማ ተናግራለች ማለት ነው። ትሁት ብቻ አይደለችም። በነገራችን ላይ ሽማግሌው ራሱ ዳኔ ይነቃልና ነገሮችን በሙሉ ሊያቅ ይችላል፣ ከዚህ ህይወት ይወጣል የሚል በጣም በብዙ ነገሮች ደጋግሜ ነግሬው ነበር። ግን እሱም እንደ እሷ ደረቅ ሆኗል። የፈለገውን ነገር ካላገኘ ወ ሊመለስ አይችልም እያለ ሽማግሌውም ሲናገር ነበር። አዎ አባዬ፣ በጣም ብዙ ነገሮች እኮ እየተናገርከው ነበር። እኔም በአንድም በሌላ ብዬ በነገሮች ውስጥ ተነግረዋለሁ። ግን ደግሞ እየሰማ አይደለም በማለት ቃሌ በራሱ ተናግሯል ማለት ነው እና ቃሊብ እያንዳንዱ ቃላቶች የሚናገሩት ቃላቶች እንዲሁም ዳኒን የሚነካ ነገር ነው። ከመጀመሪያው ጀምሮ ወንድም ነኝ ብሎ ከመጣ ጀምሮ ለምንድን ነው ስራ አትፈልገው ለምን ስራ ትሰራም ምናምን እያለ ስለ ወጣትነቱ ስለምኑ እያንዳንዱ ነገር ሲነግረው ነበር እና ሲነግረው ራሱ ዳኒ ድንግጥ ይላል፣ ግን ደግሞ ውሳኔ ላይ አይደርስም ማለት ነው እና በዛሬው ላይ ራሱ ልክ እንዳንተ አይደለሁም እኔ እንዴት እንደዚህ ታስበኛለህ? እኔ ባልዬ አይደለሁም እንዴት ከየደንጋ ምናምን ብለህ ታስበኛለህ አንተ ይህን ነገር ታደርገዋለህ እንዴ ብሎ ሲጠይቀው እጅግ በጣም ድንግጥ ነው ያለው ማለት ነው ዳኒ ምክንያቱም እሱ ስለሚሰራው የቃሊብን ሚስጥ እራሱ ስለሚያማግጥ ወይንም ደግሞ ወንድም ነኝ ብሎ ገብቶ ማለት ነው ውሽማ ሆኖ ከዚያ ውስጥ እንደፈለገ ስለሚሆን ማለት ነው እና ያ የነገር እራሱ ስለሚያደርገው ሰው ያደርጋል በነገራችን ላይ ራሱ የማይታመን ሰው ሰውንም ሊያምን አይችልም። ሰውን ሊያምን አይችልም። ግን ሰውን የሚያምን ሰው ደግሞ በቃ ሊያምን ይችላል፣ ራሱን ሊያምን ይችላል ማለት ነው። እና ልክ የራሱን ነገር ነው እንትን ሲለው የነበረው ማለት ነው፣ ሲነግረው የነበረው እና ሲደናበር ሲደናገጥ ነበር እንግዲህ። መጨረሻ ደግሞ የፈራው ነገር ደርሷል። በነገራችን ላይ ዳኒ በጣም ጥፋቱም እንደሆነ ታውቃላችሁ፣ በጣም ጥፋቱ ማለት ነው። ኤደንን ወደ እነሱ ቤት ማንጣት አልነበረበትም። ኤደንን ማስተዋወቅ አልነበረበትም ማለት ነው። እና አምቶ ነው የሰጣቸው። በነገራችን ላይ ፈልጎ ተንከባክቦ በጣም ምርጥ የሆነች ማለት ነው ጀግና ሴት መርጦ ለራሱ ያዘጋጃትን አሳልፎ ማለት ነው ውሰዷት ብሎ ነው የሰጠ ብዬ ነው ማስበው። ምክንያቱም ማንጣት አልነበረም። ከራሱ ከሚሰራው ድራማ ውስጥ ሌላ አምቶ ማለት ነው። እስኪ ከቲና ጋ ሆኖ ከቲና ጋ እንደፈለገ የሆነ ምናምን ነገር እሷን አምቶ ከእነሱ ማስተዋወቅ በቃ ነገሮችን በሙሉ ሌላ ውስጥ ነው የከተተበት ማለት ነው። እና የሚወዳትን የሚያፈቅራትን ያው ፍቅረኛውንም እንግዲህ አሳልፎ ሰጠ ማለት ነው። እና ልክ ቃሊብና እንዲሁም ደግሞ ኤደን አንድ ላይ በሆኑበት ሰዓት ዳኒም እጅግ በጣም ነበር የተናደደው ይህ ቴናም እንደዚያው ሁለታቸው እጅግ በጣም ነው የተናደዱት። ቴናም የራሷ የተናደደችበት ምክንያት አለ፣ ዳኔም የራሱ የተናደደበት ምክንያት አለ። ምክንያቱም የሚወዳት የሚያፈቅራትን ከቃሌም ጋር ስላያት እጅግ በጣም ተናደደው፣ ወሰደብኝ ብሎ ተናደደ። ያው እንግዲህ ቲና ደግሞ ለምንድን ነው የቀደመኝ? እኔ ነገሮችን የራሴን ነገሮች ሳላመቻች እንዴት እሱ አስቀድሞ ሊያመቻች ይችላል? ባዶ እንዲሆን ትፈልጋለች፣ ቃሊብ ማለት ነው። ምንም ነገር እንዳይኖረው ባዶ እንዲሆን ትፈልጋለች። ስለዚህ እንዴት ሊኖረው ቻለ? እንዴት አመቻቸ? በማለት እጅግ በጣም ተናዳ ተበሳጭታ ነበረ። እና አንተ ባለየነህ በማለት የራሷን ብልግና ከሰው ላይ እየተፋች ትገኛለች ማለት ነው። እና እኔ ምንም አይነት ነገር አልሰብለውም አልሰራውም ባለዬም አይደለሁም፣ ገና አባቴ እንደሚፈልገው ድል ለባለ ሰርግ አገባታለው በማለት እንግዲህ ወስኗል። ግን ይሄ ነገር ይሳካል ይሳካል ብዬ ነው የማስበው ምክንያቱም የቃሌብ አባት ቀላል አይደሉም። በጣም ጎበዝ እና ጀግና አባት ናቸው። ስለዚህ ቃሌብና እንዲሁም ደግሞ ኤደን ይጋባሉ። ቴና፣ እንዲሁም ደግሞ ውዳኔ በእርግጠኝነት ቁጭ ብለው አጨብጫቢ ይሆናሉ ማለት ነው። ምክንያቱም የእነሱን ልብ እንዳሳረሩ እነሱን ማሳረር ነው የሚፈልጉት። በእነሱ ላይ እንደተጫወቱ እነሱንም እንዲጫወቱባቸው ነው የሚፈልጉት። ሽማግሌው እንደዚህ ነው በቃ እነሱ በመጡበት ልክ መሄድ አለብን። እነሱ ብቻ አይደለም ብልጥ እኛም ብልጥ መሆን እንችላለን። በደግ በመልካምነት ለመጣብኝ እንጂ እንደዚህ ክፉ ሆኖ ለመጣልኝ ሰው መቼም ቢሆን መቼም አልመለስም። ከድሮ የነበረ ጸባይ ነው በማለት እንግዲህ ሽማግሌው ሲናገር ነበረ። ስለዚህ ዳኔንና ቴናን ልካቸውን ማስገባት ግድ ነው። የምን መተው የሚባል ነገር የለም በማለት እንግዲህ ለቃሊብ ከፊት አስጠንቅቆ ነግሮታል ማለት ነው እና በመጨረሻውም እንግዲህ እንደዚህ ሰብሰብ ብለው ቤተሰባዊ ነገር እያወሩ ያለ ማለት ነው። ያው ዳኔና ቲና ከች ብለዋል ማለት ነው እና ከዚህ ላይ አሁን እጅግ በጣም ጦርነት የሚነሳበት ሰዓት ነው። ምክንያቱም ማነች ከየት ነች ወዴት ነች? እንደገና ደግሞ የዳኔ እህት እንዴት ነች ስትላት፣ እኔ የዳኔ እህት አለውም ልትልም ትችላለች አይታወቅም ማለት ነው። እና እጅግ በጣም እንግዲህ ሁላችንም ጋፈን የምንጠብቀው ፓርት ነው ብዬ አስባለሁ። በነገራችን ላይ ከዚህ ጋር ራሱ በጣም ነው የሚያቀብሉት። ዳኔ ራሱ ይሸመጥጣል። የቃሌ ፍቅረኛ ነሽ ሊልም ይችላል። ሽምጥጥ ሊያደርግ ይችላል ማለት ነው። ምክንያቱም ያው ቴና ትቆጣኛለች፣ እኔን እኮ እንደ ልጅ ነው የምታይኝ፣ ገና አላደግኩም ምናምን ነገር ትንሽ እያለች ነው የምታስበው ምናምን ብላ በቃ፣ ሌላ ነገር ሊሆን ይችላል። ግን ኤደን ደግሞ የዳኔ እህት እንዴት ነሽ? ደህና ነሽ ወይ ብላ ቅፍ የምታረጋት ይመስለኛል። ብቻ በጣም የሚያጓጓ ፓርት ነው የሚፈጠረው ማለት ነው። ውዴ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘሁላችሁ።